በላ ሰይድ እዚህ ኢትዮጵያ ከሆነ የነገረች ነገር ካለ አደብቂ በእናትሽ ንገሪኝ ግን ለማንኛውም አንቺ አትጨናነቂ ሲፈጠር የቤት ቤት ልቀይር ነው ምክንያቱም እኔ አሁን ላይ ሰላም አታወራኝም ሀዋም አያወሩኝም ለምንድን አላውቅም ሰላም በጣም ታወራኝ ነበረ ማለት ነው እንደገና ደግሞ ሰይድ ስልኳን ተቀብሏት ነው እንዳልል እዚህ እሷ ጓደኞች እኔን በደንብ ነው የሚያውቁኝ። በእነሱ በኩል ራሱ መልእክት እንደውም ይሰማ። መስከረማ ይጠባል። የሀገሬ ሰው አንዳንድ ጊዜ እኛ የራሳችን ብለን የምናቀርባቸው ሰዎች መዘዝ ይዘውብን ነው የሚመጡ። ነገርስ እና ሱመ የሚያ አይነት ዕጣ ፋንታ ነው ያጋጠማት ምስኪን። እውነት ለመናገር እስከዛሬ እንኳ ብዙዎቹ ለመሳየት ይፈርድባት ነበር ግን አሰላሙ አሌይኩም ወረህማቱላሂ በበረካቱ ድኔ የተከበሯችሁ የቻናሌ የቤተሰቦች እንዴት ናችሁ? ደህና ናችሁ ወይን? ያለው አልሀምድሊላሂ ደህና ነኝ፣ ሰላም ነኝ። ኢድ እንዴት አለፈ? ያው ኢድ እንግዲህ ያው ጁማ፣ ቅዳሜ፣ እሑድ ሳይሆን ዛሬ እንግዲህ ያው ወደ ስራ ቦታችሁ ከኢዣዛ መመለሻችሁ ነው ያበናት እንግዲህ ስራ ያላችሁ ሰዎች እንግዲህ ወደ ስራችሁ ተመለሱ። በጠፋ ስራ ስራችሁን ለቃችሁ እንዲያት ሟቀኑ ለማለት ፈልጌ እናንተ አዘኘ ነው እና አልሐምዱሊላሂ ረቢል አለሚን ከኔ ጋር በጣም አሪፍ ነበረ። ሰላም ነው ኢድ ማለት ነው። እንግዲህ ዛሬ ማለት ነው በአዲስ ቪዲዮ መጥቻለሁ። እንግዲህ ከሰይድ እህት ለሱ ነው እንግዲህ ሰይድ የት ነው ያለው፣ የት ነው ያለው ብላለች እንግዲህ ኢትዮጵያ ሆኖ ከሆነ ነገር የሚዋክሽ እያልቻት ነው እንግዲህ ያው እሱ ገዛ ሴት ነስታ እያሳስባት አለ። እውነት ለመናገር ለሷም ታስባለ ለሱም ታስባለ። እነዚህ ልጆች ነገ ጠዋት አባቱ ማለት ስለማይቀር ማለት ነው አንዳንድ ጊዜ በትንት ሊወልዳል ይባላል እና እንግዲህ ወልዱ እንደዚህ የሚያደርጉ አባቶች በጣም ከባድ ነው። ቢሆንም ግን ያው እሱ ልጆችን ብሎ እየፈለገ ነው ከቀማይ ብላን እሷ የምትንከራተተው አላኩላልን አላ ኸይሩ ነገር አላያንጠውን ይሄ ነው ያኗ አልልን ማለት ነው እንግዲህ ሰይድ ባለፈው የሚደበድባት ልጅ የሀጅ ሚስት ነበረች። የሀጅ ሚስት እንግዲህ ስለ ልጁ ለሱመያ ነበረ የነገረችው። ሀዋና ሰላም ስለሚያውቁ እንግዲህ ያጓፈጧት እነሱ ናቸው። እንግዲህ እውነት ለመናገር ሀዋ እንደዚ ባታደርጊ መልካም ነበረ። እስከ ዛሬ በመልካምነትሽ ነበረ የምናቅሽ። አሁን ደግሞ እንደዚህ ካሳለፈች መስጠት። በነገራችን ላይ ጓደኝነት እኮ ጓደኝነት ቀላል እንዳይመስላችሁ እህቶቼ፣ ጓደኝነት ማለት አቦ ጉድጓድ የሚገባ ነው። ዝም ብሎ ይሄ ላይ የማስመስል በቪዲዮ ወተው ጓደኛ እንደዚህ ምናምን ከኋላ እየቦጨቁ የሚያደርግ ጓደኛ አይደለም። ጓደኛ ማለት ልክ ይንትን በቃ የጥግ ይልክ የሚያደረግ ነው። ለዛ ነው አብዛኛው ሰው የሚያስጣለኛ ነው፣ ብዙ ጓደኛ አለኝ የማደር ሰው፣ ምስጢር አወራለሁ የማደር ሰው። ለዛ ነው እና ጓደኛ ብዙ ማትሆነ ለማለት ያክል ውስጥ ቪዲዮን ሰምተን ይምጣ። በአላ ሳይድ ዚ ኢትዮጵያ ከሆነ የነገረች ነገር ካለ አደብቅ በእናትሽ ንገሪኝ። እሺ፣ እንግዲህ እንደሰማችሁት ነው። እሱ መያይ ሁሌ ነው የምነግርሽ። በውስጥም ነግርሻለሁ፣ በሚዲያም እየመጣሁ ነግርሻለሁ። ሰው አትመኝ፣ በአቅራቢያሽ ያሉትን ሰው አትመኝ፣ ማንንም አትመኝ። በዚህ ሰዓት የልጆችሽ አባት እንኳን ምን ያህል እያሰቃየሽ እንዳለ ታውቂያለሽ፣ አይተሻል። እንኳን አይደለም ሌላ ሰው እሱን ራሱ በደንብ አይተሽዋል፣ አይደለም አሁን ላይ። ስለዚህ ሰው አትመኝ ብዬ ሁሌ የምነግርሽ ለዚህ ነው። እነሱ ድራማ እየሰሩብሽ ነው። ሰላምን ብት ሀዋን ብት ሰይድን ብት ሰይድ ጓደኞቹም ሁሉም የሆነ ነገር ድራማ እየሰሩብሽ ነው፣ እርስ በእርስ ማለት ነው። ለአንቺ ያዘኑ መስለው ጓደኞችሽ መስለው ድራማ እየሰሩብሽ ነው። ስለዚህ ንቂ፣ አሁንም ቢሆን ንቂ። ለራስሽ የምታስቢ ከሆነ፣ ለልጆችሽ የምታስቢ ከሆነ፣ መረጋጋት የምትፈልጊ ከሆነ ሱመያዬ፣ ንቂ ነው የምልሽ በቃ እርግፍ አድርገሽ ተያቸው። እነሱ የራሳቸውን ምክንያት አላቸው። እዛ ሄዱበት ራሱ የመን ሲጀመር ተነስተው ሄዱበት ምክንያት አላቸው። ሰላምም ሳይሄድም እኛ ልጅ አስመርምሮ ያንቺን ጥያቄ ይመልሳል ብለን ስንጠብቅ እነሱ ሌላ ችግር ውስጥ ነው ያሉት፣ ሌላ ሙድ ውስጥ ነው ያሉት። ስለዚህ መንቃት ነው ያለብሽ። እኔ ምልሽ ይህንን ነው። ቤት ልትቀይሪ እንደሆነ ነግርሽኛል ከአዲስ አበባ ውልቅ ብለሽ አንቺ ቤተሰቦችሽ ጋር ብትሄጂ ነው የሚሻልሽ። እዛ አቅራቢያሽ ያሉ ሰዎች የሚሆኑሽ አይደሉም። እንኳን አይደለም አብረሻቸው ብዙ ዓመት የቆየሽው ብዙ ላይፍ ያሳለፍሽው ጓደኞችሽ ራሱ እየከዱሽ ከጀርባሽ ሆኖ እየወጉሽ ነው፣ እያስመሰሉ ነው። ስለዚህ አንቺ ማንም ሰው አይሆንሽም። አሁን ላይ ማድረግ ያለብሽ ቤተሰብ ቤተሰብ ነው። ምንም ነገር ቢፈጠር ዛሬም ነገም የማይከዳሽ ከጎንሽ የሚሆን ቤተሰብ ስለሆነ እህቶችሽ ጋር ወንድሞችሽ ጋር ቤተሰቦችሽ ጋር ለጊዜው ቁጭ ማለት አለብሽ፣ መሄድ አለብሽ ወደ ጎንደር። እኔ ይሄንን ነው ልልሽ የምችለው። እዛም ገብተሽ ደግሞ የሚቸግርሽ ነገር ካለ የምትፈልጊው ነገር ካለ ቀስ በቀስ እኔ ናች ስለመናወራ ያለውን ነገር እኔ ከጎንሽ አለው። ከዚህ ፊትም ብየሻለሁ፣ አሁንም ነገርሻለሁ፣ ከጎንሽ አለው። የምትፈልጊው ነገር እዚህ እንኳን መምጣት እኔ ጋር እንኳን ከእነ ልጆች መምጣት የምትፈልጊው ከሆነ እኔ ሁሌም ከጎንሽ ነኝ። አሁንም ነገር ማለት ነው። ምክንያቱም የወንድሜ ልጆችም ናቸው። አንቺም ደግሞ የእኔ ወዳጅ ነሽ፣ ጥሩ ሰው ነሽ። እንድትጎጂ እንድትሰቃይ አልፈልግም። እኔ የምልሽ እሱን ነው። አሁንም ተነስተሽ ወደ ጎንደር ሂጅ። እነዚህ ሰዎች የሚሆኑሽ አይደለም። አጠብቂ ከሱ ልጅ አስመርምሮ እውነቱን አውጡ። ወላ ትክክልነሽ የሰይድ እህት ማለት መሰኪና። ምንም ቢቀጥን ጠጅ ነው ይባላል ና ምንም ምንም ቢሆን ቤተሰቡ ቤተሰብ ነው። ቤተሰብ የልጆቹ ካት አይፈልግም። ብዙ የሚያለያይ ነገር ሊኖር ይችላል። አዎ በሃይማኖት ጉዳይ ግን ቢሆንም የፈለገባት ቢሆን ቤተሰብ ቤተሰብ ነው። እውነቴን ነው የምላቸው። ብዙ ጊዜ ሰዎች ቤተሰቦቻችሁን በእያንዳንዱ ነገር ላይ አትናቋቸው። ቤተሰቦቻችሁን ማስገባት ይኖርባቸው በእያንዳንዱ ነገር ላይ ይሄ ቤተሰቦቻችን በዚህ እንደዚህ። ግን ወላሂ ነው የምላቸው። ምንም ያርጉ ምንም። ከቤተሰቦች አሁን ላይ የምትያ ወዶቼ፣ በተለይ ባለትዳር ሆናችሁ ይረዱናል ምስጡራችንን አካፍለን እነዛ ሰዎች በህልብኛን ይረዱናል የምትሉ ሰዎች አብዛኛውን የሚረዷችሁ ሳይሆን የሚያባበሰባችሁ ነው። እንዲያውም ችግራችሁን ለመፈልፈል ሚስጥራችሁን በቃላስ ለማግኘት ይሮጣሉ። በቃ ስለዚህ ያላችሁ አማራጭ መፍታት ከቻላችሁ በራሳችሁ መፍታት፣ ካልቻላችሁ ደግሞ ዝምታ መምረጥ። ኋላ ዝምታ ራሱ ጊዜ ዝምታ እኮ በነገራችን ላይ ጊዜው ደርሶ በራሱ ጊዜ ይፈታል። ዝምታ ጥሩ ነው በነገራችን ላይ ዝምታ ጥሩ ነው። በተለይ ተዋልዳችሁ ያላችሁ ሰዎች በተለይ ማንንም ሰው ባታስገቡ መልካም ነው። ከሌ እንደዚህ ነውና ከሌ ሀቀኛ ነው፣ ከሌ እንደዚህ ነው፣ ከሌ ነው ወዳታል። ላ እንደዛ ብሎ ነገር የለም። ስለዚህ ሱመያ እኔ ብዙ ጊዜ የምጣላት ዘመድ እያላት ለሺ፣ በዘመዶቿ መሀል ሁና ወንድም እህት ባላት ዘመድ በራሷ ክብር ና ብለው ቢጠዩ ቁላት የሚለውነው የሚያናድደኝ። እንደ ዘመድ ከዘመድ ውሀያ ካመዱ ወላሂ፣ የፈለገባቸው ዘመድ ዘመድ ባዳ ባዳ ነው። ወንድ ልጅን ብትሉት ባዳ ነው። አንድ ጊዜ ከሆነ በቃ ጀርባ ነው። እንደ እስላማዊ ወንድ ልጅ ጋር ተተለያያችሁ ያ ወንድ ልጅ ሀጅ ነብያችሁን ማግኘት ማትችሉ በቃ ባዳችሁ። በቃ እና ይሄ ልጅ ወለዳችሁለት አልወለዳችሁለት አብራችሁ ጥሩ ነገር አሳለፋችሁ ለነዛ ለእናንተ ላይጠቅማችሁ ይችላል። ልጆቻችሁ ግን ሊጠቅም ይችላል። ጠቀም ያለው አባት ይጠቅማል። የማይጠቅምም ከሆነ ደግሞ አይጠቅምም። ግን ስም አይሞት፣ በስም መጠራት ይችላል ማለት ነው። ስለዚህ ሱመያ ብዙ ጊዜ ለልጆች ላንች ባል ባይሆን ለልጆች አባት ነው የምለው ነገር ሊኖር ይችላል እና አንዳንድ ጊዜ ሰው ሲጣላ ለልጆች ነው መቀጣ፣ በቃ በልጆች ነው መጉዳት የሚፈልገው። ያ ደግሞ በቃ ለልጆች ድልድይ መሰላ እንትን አይደለም ድልድይ አይደለም። እናት ብትሆን የልጆቿን ማየት መብት አላት፣ መቶ ሀንድርድ ፐርሰንት አባት የሚሆን ማየት መብት አለው። ሱመያን ሁሉ ማድረግ ትችያለሽ፣ ግን ስለ ልጁ ደግሞ ተጣራ አልተጣራ፣ ምንም በቃ ሳይመስለሽ የራሱ ጉዳይ ማለት ትችያለሽ። ራስሽ መወስን ትችይ ነበረ ግን ቢሆንም ያው ሰላም የመን የሄደችበት ሁኔታ እኔ ከመጀመሪያውንም ስለ ነገሩ አላማረኝም። ሲጀመር እሷን ብሎ አጣሪ። እውነት ለመናገር ሰይድን እና ሱመያን ለማስታረቅ ቅርብ ነበር። ይህ ሰላም ማለት ነው። ቤቷን ታውቃለች፣ ሴር ጋ ጓደኛ ናት፣ ሱመያ ጋ ጓደኛ ናት። እሺ ሀዋ ተቻል እንበል፣ አንበልሽ እንደው እንበል። ሰላም ግን በደንብ ትችል ነበር። ስለዚህ ያንቺን ውርቀት የሚፈልጉ ናቸው በዙሪያሽ ያሉ ሰዎች ማለት ነው። ስለዚህ አንቺ ደግሞ ውርቀትሽ ናት አለማሳየት፣ አባታ ልጆች አባታቸውን ማየት በቃ እነዚሁ ሁሉ የለፈለፉትን ሁሉ ማዘጋት ያለብሽ አንቺ ነሽ። እሱ ጋር አትኖሩ፣ ልጆቹ ግን ማሳየት ግዴታ ይልሻል። ሱመያ ማለት ነው። ይህን ነው የምልሽ። እና ሰው አትመኝ። ቢያንስ ሰው በማመንሽ ክፍተትን ነው የፈጠረሽ እንጂ እንትን አላደረግሽም። አሁን ሰይድ እራሱ ያችን ሴት ቅጥቅጥ አድርጎ ነው በቃ። ሴት ልጅ እንደዛ ድብድብ ሲያደርግ እኔ እሱን አየሁኝ። ምክንያቱም ሴት ልጅ መታና ወንድነት አይደለም። ወንድ ለወንድ ሲሆን ነው እንጂ ሴት ሴት ላይ እኔ አላውቅም። ብቻ ለማንኛውም መልካም ነው ጥሩ ነው። ለኩላንም ማለት ነው እያንዳንዱ ነገር ለበጎ ነው ለመልካም ነው ለኸይር ነው። ስለ ሁሉም ነገር አልሀምድሊላሂ ብለሽ ተቀበይ። ግን እዚህ ጋር ደግሞ ተመልሷል፣ አልተመለስም፣ ቤት ልቀይር ነው ስትይኝ ያሳዝንሽን። እስከ መቼ ድረስ ሩጠሽ የሚለው ነገር ከባድ ነው። ስለዚህ ካሁኑ ቢሆን ቤተሰቦችሽን አቅርበሽ በቃ እውነታው አልኖርም ላይ ያለው አይ እኖራለሁ የሚለውን ነገር ከቤተሰቦችሽ ጋር እንትን በይ። ረገጥ የሰይድነት ቤተሰብን የሚያክል ነገር የለም። ያው ከዛ ነው ቤተሰቦች ጋ ሂጂ፣ ጎንደር የሚለውን ባህል ነበር። ስለዚህ አዲስ አበባ ምትገኙ አንድ እንዲያገኝሽ አይችልም። አንቺ ቁጥርሽን ተቀየርሽ ምን ካልሽ እራስሽን እንትን ካልሽ መልካምም። ስለዚህ ለማንኛውም እህቶች፣ አንዳንድ ጊዜ ሰውን አትመኑ ነው የምለው። ባመናችሁ ልክም ጉዳት አለው በራቃችሁም ሰዓት ሁለቱም የሚሆኑ ግን ከልክ መሆን ግድ ነው ማለት ምስጢራችሁ ሳታካፍሉ ከሰው ላይ በልኩ ናቸው መቅረብን ምረጡ ለማለት ነው። ላይክና ሰብስክራይብ ሽር አድርጎ። ሰላም አሌይኩም ወረሀመቱላሂ ወበረካቱሁ።